ዛሬ እንግዲህ ምሳሌ ድራማ አዲስ ቪዲዮ እየላችሁ መጥቻለሁ። ምሳሌ ድራማ እንግዲህ አዲስ ቪዲዮ በጣም በሚገርም ሁኔታ ምሳሌ ድራማ ብሩክና ሞገስ በጣም በአሁኑ ሰዓት በጣም እየተጣሉ ነው። ምክንያቱም ሉላ ሉላ ማን ነው ሞገስ ጋ ነው ያለችው። ሉላ ሞገስ ጋር ቁጭ ብላ ነበረ። ሞገስ እና ሉላ እየተቀላለዱ ነበረ። ምክንያቱም አንቺ በጣም ብዙ ጊዜ ብሩክ ጋር ስለኖርሽ፣ በጣም ብዙ ጊዜ ዝና ጋር ስለኖርሽ እስካሁን ድረስ ለምንድን ነው ያልወለድሽው? ግን እኔና አንቺ አብረን ስንሆንም ግን ትወልጃለሽ አይደል እንዴ ብሎ ነው የጠየቃት ተወልጃለሽ አይደል እንዴ ብሎ ነው የጠየቃት። ግን እንደዛ ቢሆንም እንዴ አዎ እሱማ እርግጠኛ ነኝ ግን እወልዳለው ቢሆንም፣ ግን እኔና ዝና ህቅድ ስላለን ነው ያህቅዳችን እስከሚሳካ ድረስ ነው እንጂ እያለ መውለድ አይደለም ብላ ስትናገረው ነበረ አይ ማነው ታዲያ? አንተ እኔን ማስወለድ ትችላለህ እንዴ አለችው፣ ደግሞ ተመልሳ ማለት ነው። ከዛ በዛው አልጋ ላይ ሲይዛት አብረው እየቀለዱ ነበረ። በመካከሉ በር ተንኳኳ። በር ስንኳኳ በር ከተንኳኳ በኋላ ነገሩ እንደዚህ ነው። ስለዚህ በሩ ሲንኳኳ ሁለቱም ደንግጠው ተነሱ። እንዳይከፍቱ በሩን እንዳይከፍቱ በጣም ጨነቃቸው። ማን ነው ለማለትም ደበራቸው። በጣም ተርበተበቱ። ሁለቱም እንግዲህ አንድ ክፍል ውስጥ ነው ያሉት። መደበቂያም ሲያጡ ነበረ። ከዛ በኋላ ብሩኬ እየተንቀጠቀጠ ማነው ማልበል ብሎ ሲናገር ነበረ

ምክንያቱም እንደዚያ ቆሞ የቀረበት ምክንያት ለካ መጎስ ከዛ በሩን ሲከፍት ነበረ። በሩ ሲከፍትለት አቶ መጎስና ና አቶ ዝናይ ነበሩ። ከዛ ብሩቅ በጣም እንደነገጠ መጎስ ውሩኬ ቴ መጥቶ እግሩ ላይ ሊወርቅ ሲል ለምንድነው? ዝናን ይዘህ የመታከው ምክንያትህ ምንድነው? ብሎ ነበረ። የኔ ልጅ በሞትና በህይወት መካከል ስላለች፣ ግዴታ ስላለብኝ ልጅን ማሳከም ስላለብኝ ሁሉንም ነገር እንዲበላሻሽብኝ ስለማልፈልግ ሚስቱን ያለበት ቦታ አሳየኝ ብሎ ነው። ግዴታ ስለሆነብኝ ነው ሞገስ ዝናን ያመጣሁት። እባክህ ሞገስ ይቅርታ አድርግልኝ ብሎ እግሩ ላይ ሲወድቅ ነበረ። እግሩ ላይ ከወደቀ በኋላ ደግሞ ተነስ፣ ከእግሬ ላይ ከእንግዲህ በኋላ ከኔ ምንድን ነው እያለክ ምክንያትክ ምንድን ነው? እኔ የማፈቅራትንና የሚወዳትን ባለቤቴን እሱ ከእጅ ቀምቶ ነበረ። አንተ ደግሞ በድጋሜ ምንፈለጋ ነው ይዘኸው የመጣከው? ምን አይነት ችግር ነው በንተ ላይ ያለው? ህይወቴን በሙሉ ስላበላሸኸው በጣም ነው የማዝንብህ። አይንህንም ማየት አልፈልግምና ከፊቴ ዞርበል ብሎ ብሩክን ሲገፈተረው ነበረ። መጎስ በመካከሉ አንተ ትቀልዳለኮይ በማላይ ቁማር እየተጫወትክ ነው። ህይወትክን ማበላሸት ከፈለክ ሚስቴን አምጣት ብሎ ሉላን እንግዲህ ከመጎስ ጋር ጎትቶ እንደወሰዳትና ሉላን በጣም ችግር ላይ ሁለቱም እያወዛወዟት እኔ ነኝ እኔ ነኝ እያሉ ሁለቱም ሎላን ችግር ላይ እየጣሏት ነው። ነገር ግን ሞገስ በጣም ነው እየደነገጠው። ሞገስ በጣም ነው እያዘነው። ምክንያቱም ከቡሩኬ ይሄንን ነገር አልጠብቅም እንደማለት ነበረ። ቡሩኬም ግን እየፈረደበት ልጁ ነችና ማለትም ሁሉንም ነገር ማስወገድ እንደቻለች በክስም ሆነ በሁሉንም ነገር እሱን መክሰስ እንደቻለች። ስለዚህ በጣም ነው የከበዳት። ሁሉም ነገር ክብድብድ ስላላት ነው ሞገስ ይሄንን ሁሉ ያደረገው። ሞገስ ደግሞ በጣም እየተጨናነቀ ነው በአሁኑ ሰዓት እንግዲህ የሚወዳትንና በስተመጨረሻም ከመጀመሪያውም በስተመጨረሻ የሚወዳት ጓደኛውን በድጋሜ ደግሞ እስከ ቤት ድረስ መጥቶ አቶ ዝና ነጠቀው። እሱ ድሮንም ከብሩኬ ጋር ነበረ ስምምነቱ፣ ሁሉም ነገር ከብሩኬ ጋር ነበረ። ብሩኬም ለልጁ ብሎ እንደዚህ አይነቱ ህይወት ውስጥ ገባ። ሰላም ጤና ይስትልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። እናንተም ባላችሁበት ቦታ የእግዚአብሔር ሰላምታ እንዲቀርብላችሁ ለሁላችሁ ምኞቴ ነው። እንግዲህ ሰላም ያዋለን ሰላም ያሳደረን ሰላም እንደሚያዋለን፣ ሁላችሁንም ባላችሁበት ቦታ የእግዚአብሔር ሰላምታ ይብዛላችሁ። ላይክ እያደረጋችሁ ይህንን ቪዲዮ እንግዲህ ወደሚቀጥል ቪዲዮ ስንሄድ እፍራታና እፍራታና ማለት ዘና ብለው አብረው እያወሩ ነው። በአሁኑ ሰዓት እፍራታና ማለት ደስታቸውንም አይገልጹም። ምክንያቱም በአሁኑ ሰዓት ሞጎሰና ብሩኬ ። አንድ ፍቅር ሁለታቸው ፍቅር እንዲሆኑ በመካከላቸው ጥል ነው እንጂ ፍቅር እንዳይኖሩ ሁለታቸውም እየፈለጉ ነበረ። ነገር ግን በትንሽዬ ጊዜ ውስጥ ሞገስና ሞገስና ቡሩኬ በጣም ፔሶ ነው ነበረ። ምክንያቱም ይሄ እጦት ማንም ሰው ፊት ነው የሚያቆመው። ነገር ግን በጣም ከባድ ነው ነገሮቹ ሁሉ። ስለዚህ ነገሮቹ ከባድ ቢሆንም ነገሮቹ እግዚአብሔር እያቀለዋልና ቦሮቴ በጣም ነው በአሁኑ ዙር ያጠፋው። እንግዲህ እሱም በልጁ የመጣ ሰው ምንም ክብር የሌለው ሰው ሆኖ በትወናው ላይ በአሁኑ ሰዓት እያሳየ ነውና እግዚአብሔር ከነሱ ጋራ ይሆን ይመስለኛል። እንግዲህ ይሄ ሁሉ የማለት ስራ ነውና ማለትም የስራዋን እንዲሰጣት ዳጣ እንግዲህ በመካከሉ ዛሬ ወይ ታስራ ሊሆን ይችላል። ዳጣ ዛሬ በመካከሉ የለችም። ስለዚህ ምክንያቱም ለምን እንደሌለች የሚቀጥለው ቪዲዮ ላይ ሊገልጽልን ይችላሉ፣ ውድ ተመልካች ማለት እንግዲህ መቼም አይታወቅባትም። እንደዚሁ በክፉ ዓይኗ ሰውን እያየች ነው ትወነዋን እየቀጠለች ያለችው። ቦሮኬን አሁን አሁንስ በጣም እያሰቃየችው ነው። ድራማም ቢሆን እንግዲህ ይሄ ነገር አንዳንድ ነገር በግልጽ የምንናገረው ነገር ነው። ነገሮቹ ሁሉ እንግዲህ አንድ ሰው ካላስተዋለ ተመልካች ያው ሚዲያ ላይ እንደየሚያቀውን ነው የሚያወራው ብዬ ያምናለው። እንግዲህ ውድ ተመልካች የት ነው የምትሄጂው ካላችሁም መሄጃዬን እያተው ታቃላችሁ። ሁላችሁንም አመሰግናለሁ። የነ ብሩኬ እና የነ ምሳሌ ድራማ በጣም አንዳንድ ነገሮች እያስተማረን ነው። ሁላችሁም መታችሁ ላይክ ስለመታረጉ እናመሰግናለን። እንግዲህ ውድ ተመልካች ላይክ የማታረጉትም ልቡና ይስጣችሁ። ከምንም በላይ ዩቱብ ከፍ ቢያደርግ በጣም ደስ ልናል። እውነት ትግስቴን አስጨረሰኝ። ዩቱብ ትግስቴን ለትንሽ ጊዜ ትግስቴን በቃ ለምን እንደሆነ ባላቅም ከፍ አላረግ በቃ ቪዲዮ ጭራሽ ትዝ እንደሚፖሰትም አያዩም ይመስለኛል። እና አንዳንድ ጊዜ በጣም ነው የሚገርመኝ ማለት ነውና፣ እንግዲህ የምትመጡም የማትመጡም በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁንም አመሰግናለሁ። ጋይሶች ዬ እወዳችኋለሁ። ክበሩ ላይ ክብር በሉልኝ ማለት ነው።